ግን ልጅቷን ደሞ የሆነ ነገር ማናገር ፈልጋለሁ። ይቅርታ አድርጉልኝ እንጂ ሌሎቹም ይሁት ያዙልኝ። እህታችን አንቺ፣ ጅማ ነው ተወልደሽ ያደግሽ? እንዴት ነው፣ አይቸግርሽም? አዲስ አበባ ላይ ቁጭ ብለሽ መማር ምናምን፣ አሁን ልጅሽን የት እስቀምጠሽ የሚለውን ሌላ ነገር ነው ወይስ ጅማው ላይ ይመቻችልሽ፣ ይሻላል ይሻልሻል

እኔ ብዙ ነገር ጀብት እያለሁ ብዙ ሰዎችን ወደ ቤት ይዤ እገባለሁ። ወላሂ በጣም በጣም ባለቤቴ እርጉዙና ራሱ ያውቃሉ። ልጆች የታመመን ሰው አብረን እያስታመም ሌላ በሽታ ላይ ብዙ ነገር ላይ እንትን ብለናል። አሁን ደግሞ አጋጣሚ ሆኖ ይዛሃት አንተ መንገድ ላይ በቀና ልብ አግኝተሃት ይዛሃት ስለገባ አንተ ራስህ ተወጣ ምናምን ማለት አንፈልግም። ሁለተኛው ደግሞ እቺ ልጅ ደግሞ አሁንም ሌላ ችግር ደርሶብኛል ብላ ወይ ተቸግር ያለው ምናምን ብላ ሚዲያ ላይ እሷን ማየት አንፈልግም። ሰርታ እንድትለወጥ ነው የምፈልገው። ለዛ አንተ ጋ እንዴት ነው ማሳር ሀሳቤ የተመቸ ይቅርታ ሙቤ ዋን

ማኪ ይሄን ነገር አንድን ሰው ስናስረዳ ማስተር በደንብ ይነግራቸዋል። አንድን ሰው ስናስረዳ ዝም ብለን ማስረዳ ብቻ ሳይሆን የተረዳችው እህታችን ትናንትና፣ ማስተር ባለችበት፣ ኬሌ ባለችበት እንዲባል አንፈልግም። ለዛ ጠያቂ አለ ማለት ነው። ነገ ከጀርባ ጠያቂ አለ ማለት ነው። ዛሬ ሰው ኢትዮጵያ ላይ ተቸግሮ እንደተጣለ ወይ ደግሞ መንገድ ላይ እንዳገኘ ነው አይደለም? ነገ ደግሞ ጠያቂ ይመጣል። ለዛ ማኪ አመቻችታለች፣ ሁሉ ነገር አመቻችታለው ስለዛ ወደ ኋላ ተመልሰ አታወራ። እኔ ሁሉን ነገር አመቻችቻለሁ። ለአራት ለአምስት ቀን የሚሆን የምታርፍበት ቦታ አግኝቻለሁ፣ እዛ አሳርፊያት። ከዛም በኋላ ወዴት መደረግ እንዳለበት እኔ አመቻችለሁ ብላለች። ማ ገባ? ማስተር ደራቱ ሰምተሻል? ሙኪ ያነሳ ሙቪ በጣም ጥሩ ሀሳብ ነው። አንዳንድ ጊዜ የሆኑ ነገሮችን ጀምረን የሆነ ሰው ላይ ብቻ ተጽዕኖ ማሳደርም የለብንም። ወንድማችን ቢኒያም እጅግ በጣም ትልቅ ስራ ነው የሰራው። ቢኒ ይሰማል? አዎ አዎ ማስተር ይሰማኛል። ሳናመሰግን ማለፍ አንፈልግም። አንተ እጅግ በጣም መልካም ወጣት ነህ። የሰራው ስራ እጅግ በጣም ትልቅ ስራ ነው። አንድ ሰው መንገድ ላይ ከወደቀበት አንስተ እኛም እንድናገዝ እጅጋ ይህታችን ቤቴም ይሄንን ቻለንጅ እንድታቀርብ ምክንያት ሲሆን እኮ አንተ ነህና፣ እግዚአብሔር እድሜና ጤና ሰላሙን ይስጥህ። ከዚህ ሌላ እኛ ምንም የምንለው ነገር የለም። ግን ደግሞ ቺታችን በሁለት እግሯ ቆማ ለሌሎች መትረፍም አለባት፣ ሌሎችን ማገዝም አለባት። በአንተ ላይ ብቻ ጫና እንዳይበዛ ይሄ ስጋት ስላለ ነው። ሙባረክ ጥሩ ነገር ነው ያነሳው። ነገ ላይ ደግሞ ድጋሚ መንገድ ላይ ወጥታ ወድቃ ስትቸገር ማየት አንፈልግም። አሁን የተሰበሰበው ነገር እና በአካውንት ውስጥ የገባው ገንዘብ በቂ አይደለም፣ ለዚህም በቂ አይደለም ብዙ ያስፈልጋታል። እና ቀጣይ ላይ ያለውንም ነገር ለማገዝ የተወሰነ ሁለት ሶስት ቀን ደህና ሰላም፣ ሁለት ሶስት ቀን ማገዝ የሚቻልበት መንገድ ብታመች እንደት ናቸው ላ ማገዝ የሚቻልበት መንገድ ብታመቻችሁ ስምንት ሺህ ሰዎች ጋ እንገኛለን። ደራርቱ የምለውን ቲክቶክ አካውንቷን ፎሎው ብናደርግና ቀጣይ ላይ የምጠራቸው ስራዎችን ሼር በማድረግ ዲዩት በማድረግ ሪፖርት ማድረግ ብናበረታታት። በተጨማሪ ደግሞ የተሰበሰበው ገንዘብ አሁን አካውንቷ ላይ ያለው ገንዘብ በቂ አይደለም፣ በቂ አይደለም። ለምን መሰላችሁ? አንዳንድ ጊዜ ለሰዎች የምናደርገው ድጋፍ የሆነ ወይ ህይወት የሚቀይር ወይ ወደ ስራ መሰማር የሚያስገባ ሳይሆን ይቀርና የሆኑ ሰዎች በጣም እንደተረዱ በጣም እንደተለወጡ ይታሰብና ቀጣይ ላይ በጣም ቻሌንጅ ይገጥማቸዋል። እቺን ይታችንን ልክ እንደ ቤቲ ሌሎች ማስታወቂያ ማሰራት የምትፈልጉ ሰዎች ማስታወቂያ በማሰራት እንዲሁም ቲክቶክ አካውንቷን ማሳደግ ብንችል 7500 ሰው አላችሁ። ሁላችንም ደራቱን ፎሎ እናድርጋት። ፕላስ በቋምነት በቀጣይ ላይ የምሰራበት መንገድ ሙባረክ ያነሳው ነገር

እኔ ነገሮችን በደንብ ማጣራት ምንድነው ከየተነሰ ምን ሊሆን ይችላል የምለውን ነገር ማመን አለብን። ምክንያቱም ያላመንኩበት ነገር ውስጥ ገብቼ እኔንም ችግር ውስጥ መጣል አልፈልግም። በእኔ ምክንያት ደግሞ ሌሎች ሰዎችንም ማስጨነቅ ስለማልፈልግ በሚችለው ሁሉ አጣራለሁ ነገሮችን። ከዛ በኋላ እዚህ ውስጥ ላይ በጣም ቅንና መልካም ሰዎች አሉ። ተጋግዘን ደግሞ ምን ማድረግ እንዳለብን በጋራ በእኔና በሆነ ሰው ላይ ብቻ ላፍነት ከመጣል እንነጋገር እና አሊያም ግሩፕ አንድ ዋትሳፕ ግሩፕ ወይም ሆነ ግሩፕ ላይ ተነጋግረን አንድ ነገር እናስተካክላለን። ዳላር ቶ ምን ትያለሽ? እና አመሻሽልሽ ሙብዬ አብራችሁ ያው እኔ የምፈልገው አሁን ዋንት እኮ ነው አግኝቻት ነበር። እግዚአብሔር ስታት ቪዲዮ ሰርታላት ገንዘብ አግዛት ለልጅዋ ዳይፐር ፕሮግራም ገስታ በጣም ሰፖርት አርጋታለች እና እቺ ልጅ የሆነ ኢሜስ ላይ ታስታውሱ ከሆነ ልደታ አካባቢ አንድ ልጅ አንስተው ትተዋታል መልሰው እና የባሰ ችግር ውስጥ ነው የገባቸው። የሆነ ሰው ሲወጣ ሚዲያ ላይ ብዙ የተረዳ ይመስላል ግን አይረዳም። እና እንዳላችሁት ነው እቺ ልጅ፣ ዋንትያ እነ ሙቪ፣ እናንተ ሁላችሁም እና ማስተላብነት ያዛርጋችኋት የሆነ ነገር ከፍ ያለ ነገር ላይ ብትደርስ። እኔ አሁን እቤቴ ያመጣኋት ትልቅ ሪስክ ወስጄ ነው። በጣም ትልቅ ሪስክ ወስጄ ነው ያመጣኋት። ለምን አንደኛ ይቺ ልጅ አስጀምሬ ብተዋት ሜክሲኮ አይደለም ሌላ ቦታ ነው እንደገና ነው የምትወድቀው። እና ፕሊስ ሁላችሁም ዋንቲኮም፣ ማኪሾም፣ ሙክታርም

ፊልም ብሰራ ይህ ቲክታክ ላይ ብሰራ ምናምን አሪፍ ነገር አላት ማለት ፊቷ ለካሜራ የሚሆኑ እና የምችሉ ማስታወቂያ ብታሰሯት ክሊፕ ማስጠራ ብትችል ምናምን በጣም አሪፍ ነገር ይወጣል። በቻራቹትም የተጀመረና የቆመ ነገር እንዳይሆን የሚፈራው ምክንያቱም በጣም ብዙ ሚዲያ ላይ ቀርበው የወደቁ እንደገና የተንች ስላሉ እና ፕሊስ ዋንትያም ጌምስ ገቢ ሙክታርም ጓደኛ አርጓት ማኪዮም አንተን በሏት። ቤቱ ደግሞ ማለት ነው። እንደዚህ ይጉላችሁ ማኪ። አሁን ሰው ባለበት የሆነ ነገር እንበል ሙባረክ አማ አከ ማስተር እንዳለው ግሩፕ አርግተን ተመካክረን፣ ወደ ህዝብ እንምጣና ማለት ነው ቤቷን የሆነ ቦታ እናመቻችላትና ከዛ ደግሞ በባንክ አካውንት ሰው መቶ ይርዳል። እንደዛ ብናረግ ደስ ይለኛል። እኔም እዚህ ሀገር ስላለው አሁን

ሜራማችትሚሱ እዚ ወስነናል። ማስተርዬ፣ አንተም ቢኒያም፣ አሁን መቶ ታክሲ ይዘህ ወይ ትወስድልናለህ ወይ ደግሞ እነሱ መጥቶ መውሰድ አይችሉም ታክሲ ይዘህ ወይ ትሸኛታለህ። በምታክበት ታክሲ የምትሄደው የሀዊ እናት ቤት ነው። እነሱ ጋር ትድረስና መልሰን እቺ ልጅ በኋላ አምጥተናት እዚሁ ሙክታር ባለበት እኔም አንተም ትመጣለህ፣ እንዲሁም ማስተራችን ይመጣልናል ብዬ አስባለሁ። ከወለቀም በኋላ ጥሩ እርዳታ አድርገንላት፣ ከዛ በኋላ ያለውን ነገር አንዳንድ ነገር እናመቻቻለን ብለን ቃል ገብተናል። አዎ፣ ከዛም በኋላ ቤትም እንከራይላታለን። አዎ እንጂ መቶ ሀምሳ ሺህ ብር መቶ ሀምሳ ሺህ ብር እዚህ ግቢ አይባልም፣ በአሁኑ ሰዓት ኢትዮጵያ ላይ። እውነቴን ነው የምልህ፣ አንዴ ኢትዮጵያ ስመጣ እኔ ወላሂ፣ ከዛ በላይ ናስ ይችላል ነው፣ እውነት ነው።

ወይ ያለፉበት ስላልተመችኝ በቃ በኋላ እናረዳታለን። እቺ ቀሪ እኛ፣ ቆይ አንድ ጊዜ ካሜራ ላዞርና ላሳያችሁ። እዚህ ጋር ስድስት ሺ ስድስት መቶ ሰው እያየሁት ነው እ ሙቤ ኩላሊታቸው ከላ አድርጎ በዚህ ሁለት ቀን ውስጥ አንድ ሂታችን ፖስት ስታደርገንም ዶሮ ቪዲዮ ምናልባት አይታችሁ ይሆን። አንድ ቪዲዮ ፖስት ስደረግ ነበር አይደል? በዚህ ሁለት ሶስት ቀን ውስጥ አዎ፣ አዎ። እስጥራት አንድ ጊዜ የሆነች ወጣት ልጅ እያለቀሰች ድረሱልኝ፣ እናቴን አሳክሙልኝ፣ አልቻልኩም ከአቅሜ በላይ ሆኗል ብላ በጣም የሚያሳዝን ቪዲዮዎች ሲንቀሳቀሱ አይታቸኋለ፣ ያስባለ ትላንትና፣ በአካል አግኝቻቸዋለሁ። አሁን ዳይሊሲስ እያደረጉ ወስቷል ነው የሚገኙትና እሳቸውን ለማግኘት እየመጠው ነው። ቅድም መንገድ ላይ በማይመች ቦታ ላይ ያለው ሲል የነበሩት ለዛ ነው ኔስት ልጅ ልጅ ሙቢ አስተውስካት አዎ ሚዲያ ላይ አይቻልም። አው ሦስት ሚሊዮን 900 ሺህ ብር ብቻ ነው ለሕክምናው የሚያስፈልጋቸውና 20 ሺህ ሰው 2 200 ብር የምናዋጣው ከሆነ የእኔን እናት ማሳከም እንችላለን። ማማ እናቴ 20 ሺህ ሰው 20 ሺህ ሰው እኔ ጋር ቲክቶክ ላይ ወደ 4 ሚሊዮን 600 ሺህ ተከታይ አለኝ እዚህ ጋር ደግሞ እጅግ በጣም ቅንና መልካም የሆኑ ሰዎች አሉ፣ በጣም ብዙ ተከታይ ያላቸው በጣም ብዙ ሰዎች፣ ታመሙ ሰዓት ላይ የሚያሳክሙ ለተቸገሩ ሰዎች የሚደርሱ ቅንና በጎ ሰዎች። እዚህ ጋር እንዳጋጣሚ በሌላ ስራ ጉዳይ ላይቭ ላይ እያለን ተገናኝተን ነው እና እንደው በደንብ አማርኛም መናገር ስለሚከብደው በኦሮመኛ ያስበዳቸ አከም ጅርቱ ሀርሜ ነገ ቀብዱ ሀርሜ ምን እንደሆኑ ይናገሩ። ማገዝ በሚችሉ ደግሞ እንዳያግዙ ሆኖ በዚህ አጋጣሚ ጠይቋቸው ነገር

ስምንት ሰባት ደግሜ እነግራለሁ። አንድ ጊዜ ጻፉልኝ፣ ኮመንት ላይ መምጽፉ ሰዎች አንድ

ሰባት ነቢል ታምራት ኢትዮጵያ ንግድ ባንክ ነው ሌላ ደግሞ ምን አሰብኩ መሰለኝ ማኪ ዋን ይሰማል አይደለ ሁላችሁም አዊ ይሰማል እየሰማችሁ ሙቪዬ እየሰማ ከሆነ ነገ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት እንዲሁ ላይ ብለህ ተገናኝተን ለእኚህ እናት ሁለት ሁለት መቶ ብር ቻሌንጅ ብናዘጋጅ አራት ሚሊዮን ብር ይሞላል። ለህክምናቸው የተጠየቁት ደግሞ በሁለት ሁለት መቶ ብር መሸፈን እንችላለን እና ይሄንን ነገር ብናደርግስ ኩላሊት ንቅለ ተከላ እንዲያደርጉ ወደ ህንድ ሀገር የሚሄዱበት መንገድ ብናመቻችላቸውስ። ይሄ ግዴታችን ነው፣ የልጅነት አደለም። እኔ እውነቴን ነው የምልህ፣ ቪዲዮ የልጅቷን ቪዲዮ አላየውም ማለት ሌላ ነገር ነው፣ ያስዋሸኛል፣ አይቻለው። በጣም የሚያሳዝን ቪዲዮ ነው ያየሁት። እና አሁን ደግሞ አልተናታል። በጣም እናመሰግናለን። ምንም ችግር የለውም። እኔ በበኩሌ የቻልኩትንም አደርጋለሁ እንዲያደርጉም ደግሞ ተከታታዮችን መልእክት አስተላልፌ ይመጣል። በጣም ደስ ይለናል። ችግር የለውም። እሺ ደግሜ ልንገራችሁ። ዋንቲያ ከዛ በኋላ ትቀጥያለሽ። አንድ ጊዜ ኢትዮጵያ ንግድ ባንክ አንድ ሺ ሶስት ስድስት ሰባት ዜሮ ሁለት ስምንት አራት ስምንት ሰባት ኢትዮጵያ ንግድ ባንክ ነው። ኢትዮጵያ ንግድ ባንክ አንድ ጊዜ ደግሜ ልንገራችሁ። አንድ ጊዜ ደግሜ ልንገራችሁ። አንድ ሺ ሶስት ስድስት ሰባት ዜሮ ሁለት ስምንት አራት ስምንት ሰባት ነብል ታምራት የሚል የባንክ አካውንት ነው። ቻላችሁትን አይል ተባበሩ warra afaan oromo hin

ነቢል ታምራት ነው የምለው፣ አካውንት ስሙ ነቢል ታምራት

የሆስፒታሉ ሰዎች በጣም ቅን ሰዎች ስለሆኑ እኝን እናት ለማገዝ ብሎ ነው ይህንን ጊዜ የሰጡትና አካውንታቸውን ሁላቸውም ስክሪን ሻት አድርጋቸው ያዙ። ሁለት ሁለት መቶ ብር ሀያ ሺህ ሰው ማስገባት የምንችል ከሆነ አራት ሚሊዮን ብር ይሞላል። እጅግ በጣም እናመሰግናለን። ግን በምንድን ነው የምታገዙን? እኔ ፖስት ያረኳቸው ቪዲዮዎች አሉ። ገብታችሁ ያንን ቪዲዮ ለብዙ ሰው እንዲደርስ ሼር እና ኮፒ ሊንክ ሪፖስት አድርጉ። በተጨማሪ ደግሞ ነጌ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ሁላችሁም ጥሪ ተደርጎላቸዋል። እኔ ቤት ላይ መተን በጋራ እኝን እናት እናሳክማቸዋለን። ቪዲዮ መስራት የምትችሉ ሁላችሁም ቪዲዮ በመስራት እና የተሰሩ ቪዲዮዎችን ሼር በማድረግም ለሁሉም እንዲደርስ አድርጉ። አመሰግናለሁ። መልካም ጊዜ

ያው ቤቴን አለች፣ ያው አግኝቻታለሁ። እሺ ጋይስ በጣም በጣም ነው የምናመሰግነው። እንግዲህ እኔ ይህንን ቻሌንጅ ስሰራላት በጣም ብዙ ሰው እያዛገኝ ምናምን ነበር እና ቻሌንጁ ያው ላስጨረሳችሁልን ለማኪዬ ለደራርቱ ለዋንትያ ለሀዊ እና ደግሞ ማኪ ጋር እንድትገናኝ ያደረጋችኋት ቤቲ ሙባረክ ማስተር አቢናት ሁላችሁም ፎሎ ያደረጋችሁ ሁሉ እግዚአብሔር አምላክ ይባርካችሁ፣ ፈጣሪ ስጣችሁ። በጣም በጣም ትልቅ ነገር ነው ያደረጋችሁላት ለዚች ልጅ ማለት ነው። እና አሁን ቤቲሻ ብሩን አስገብታለች። እሱም በፎቶ ማሳየት ትችላለች። እዚህ ጋር ነው ቪዲዮ ሰራ። በጣም ብዙ ልጆች ስንት ነው ያንተ ሼር ምናምን ምናምን የምትሉ ልጆች ነበራችሁ። ቪዲዮ ሰራላችኋለሁ አክቹሊ ሀምሳ ሀምሳ ሺህ በራሱ አካውንት በደራቱ አካውንት ነው ያስገባችው ቤትዬ፣ በጣም ነው የምናመሰግነው። እኔ በጣም ደስተኛ ነኝ፣ በጣም በጣም ደስተኛ ነኝ ስላገስኳት፣ ምክንያት ስለሆንኳት፣ ለልጅቷ ምክንያት ስለሆንኳት ደስተኛ ነኝ። ሌላ ነገር ምንም አልፈልግም። ይሄው ሁለት ጊዜ 50 50 ሺ ብር አስገብታለች አሁን ማለት ነው። እና ይሄ በጣም ትልቅ ነገር ነው። ዋትያ፣ በጣም ነው የምናመሰግንሽ ማኩ ሙባረክ። ዋን ኦፍ ሜሪ ኢንተርቴንመንት ቆይቻለሁ። ዋንትያ ሶስት አራት ቪዲዮ ሰርታለች። ለብዙ ሰዎች ለመድረስ ሞክረናል፣ ግን አሁን አልቋል። እግዚአብሔር ይመስገን። በቃ እኔ በጣም ጭንቅ ብሎኝ አላልቅልኝ ብሎ ድክም ብሎኝ የምሰራው ቪዲዮ ራሱ ያደክማል። እና ሀሴት ነው ንኪ በጣም ያው እና ይኸው ገብቶላታል ማኪ በቃ ሀዊ አካሃዳዊ ቢረለጡ አማለቆሱ እና ሁላችሁም እናመሰግናለን። እውነት ጥሩ ስራ ነው የተሰራው እዚህ ቤት ሁላችሁም እናመሰግናለን። ይህን ስራ የሰራ እናንተ ናችሁ።